ውጭ ሀገር ሳትሄዱ እንደ ቦሌ ልጆች በፈረንጅ እንግሊዘኛን ሳትማሩ የግል ትምህርት ቤት ሳትሄዱ በተለይ ደግሞ እንደኔ የክፍለ ሀገር ልጅ ከሆናችሁ እንግሊዘኛን ሊትራሊ ከዜሮ እራሳችሁን ነው አስተምራችሁ አቀላጥፋችሁ መናገር ትችላላችሁ። አታምኑኝም። በዛሬ ቪዲዮ እንዴት እንግሊዘኛን ጆሮዬን ቢቆርጡኝ ካለ መረዳት አሁን ወዳለውበት ሀሳቤን እንደ ልቤ መቅለጽ የምችልበት የፈለግኩትን ነገር አይቼ የፈለግኩትን ነገር አንብቤ ወደ መረዳት እንደመጣው ነግራችኋለሁ። ና የቪዲዮ መጨረሻ ላይ ደግሞ አሁን ጃፓን ውስጥ እንግሊዝኛ እኔ ማስተምራት ልጅ የምጠቀማቸውን ማቴሪያልስ ከየት ዳውንሎድ ማድረግ እንደምችሉ ነግራችኋለሁ። የትም እንዳት ሰነፍ ነበርኩ። በጣም እኔ ትዝ የሚለኝ ስፔሊንግ በጣም ስህተት ነበረብኝ እና ቲቸር የሚለውን ራሱ ለመጻፍ ቲ አይ ሲ ኤች ምናምን ብዬ ለምን ስፔሲፊክ የሚሞሪ እንዳለኝ አላውቅም። ብቻ ግን አ ዋስ ሪሊ ባድ። ለመናገር በጣም በቃ ምጥ ነበር የሚሆንብኝ እኔ እንግሊዘኛ የመማር ትክክለኛ ጀርኒ ጀመረ ብዬ ማስበው ወንድሜ የግል አስተማሪ ወይም ሆም ቲቸር ከቀጠረልኝ በኋላ ነው። ጋሽ ወቅ ይባላሉ። እግዚአብሔር ይስጣቸው ና እሳቸው ይሄ ትምህርት ቤት እንደምንማረው ጀስት ግራመር ባናት ባናቱ መጨፍጨፍ ምናምን ጀስት በደረቁ ቮካብለሪ ሊስት መሸምደል ምናምን ኤክሰርሳይዝ ዝም ብሎ እንትን ማለት መጽሐፍ መግለጥ አደለም፣ ፊክሽኖች እንግሊዘኛ ስቶሪዎችን፣ መጽሐፎችን ነው ይዘው መምጣት የጀመሩት እና እንግሊዘኛ ቴክስት ቡክ ገልጠን ግራመር ያጠናንበትን ኤክሰርሳይዝ የሰራንበትን ጊዜ አላስታውስም። ሰው መጽሐፉን ይዘው ይመጣሉ። ትርጉሙን ካልተረዳሁት ደግሞ በእንግሊዘኛ ነው ሪፍሬዝ የሚያደርጉት ማለት ነው። ያነበብኩት ድረስ የዛ ቀን አነብና መጽሐፉን ትተውልኝ ይሄዳሉ እና እኔ ደግሞ የቀረውን አነባለሁ ማለት ነው። ሲመለሱ ደግሞ በሚቀጥለው ሳምንት በራሴ ቋንቋ ለእሳቸው ናሬት አደርግላቸዋለሁ። ስፒኪንግን በጣም በቃ እያሻሻለው መጣ። መጀመሪያ ላይ በጣም ትንገዳገዱና ና ከዛ በኋላ ግን የሚደጋገሙ ቃላቶች አሉ። ሳታስቡት ቨርብ ሳብጀክት ኦብጀክት ምናምን ሳትሉ ግራመሩ ራሱ ፋሚሊያር እየሆነ ይመጣል። ናቹራሊ ራሱ ልክ ነው አይደለም የሚለውን ራሱ ኢንቲዩሽናችሁ ሻርፕ እየሆነ ይመጣል፣ እና ቀስ እያለ ኢቨን ራሳችሁን ማስተካከል ትጀምራላችሁ። መጀመሪያ ላይ ብዙ ግር የሚላችሁ ነገር ይኖራል። ከዛ በኋላ ግን እንዲያያችሁትን ያያችሁትን ቃል በሌላ አረፍተ ነገር ደግሞ መልኩን ቀይሮ ሼፑን ቀይሮ ጋር ፕሬዘንት የነበረው ኤነርጂ ፎርሞ ነው ምናምን ይመጣል። ድጋሚ ስትሰሙት ያ ይሄ ነገር እያላችሁ የት ራሱ እንደሰማችሁ የማታውቁትን እያስታወሳችሁ ትሄዳላችሁ ማለት ነው። ብቻ የቋንቋ ፓተርን እየገባችሁ ይመጣል ታሪክ ሲሆንና እንደዚህ ፊክሽን የሚሆን እናንተ ደስ በሚላችሁ ነገርና በሚነበብ ነገር ስሜት ባለው የሰዎች ህይወት ባለው ነገር እንግሊዝኛ ስትማሩ ታሪኩን መከተል ስለምትፈልጉ መረዳት ስለምትፈልጉ እሱ ራሱ ሞራል ሊሆናችኋል ነገር የው እንድታስታውሱት። ና አት ዘ ሴም ታይም ደግሞ ማለት ነው፣ የሆነ ጊዜ ህንድ ፊልም ትዝ ይላችኋል፣ ፋሽን የነበረበት ጊዜ ህንድ ፊልም ነበር የማየው። እና ከዛ ከዛ ጊዜ በኋላ ግን እንግሊዘኛ ማየት ጀመርኩ። ሰው የማያቸው ኮንተንቶች በሙሉ፣ የማያቸው ፊልሞች፣ የማያቸው ቲቪ ሾዎች በሙሉ በቃ እንግሊዘኛ ሆኑ። ፊልም ስታዩ ደስ የሚለው ደግሞ እያንዳንዱ እኔ የሰማችሁትን ነገር መረዳት አይጠበቅባችሁ፣ ባዲ ኤክስፕሬሽናቸውን፣ ፊታቸውን፣ ድምጻቸውን፣ ቁጣቸው እያያችሁ? ትገምታላችሁ እና አሉን ዲክሽነሪ ላይ ምናምን ሳታዩ ሳታገላብጡ ምናምን በተፈጥሯዊ ቦታው ስለምትሰሙት ምሯችሁ ራሱ ያንን ሪኮግናይዝ እያደረገ ይሄዳል። መጽሐፍ ላይ እንደተጻፈ ብትሉት እንደወረደ ብትሉት ዊርድ ነው የሚሆነው። በየዕለት ተዕለት ውሏቸው ቃላቱን ሲጠቀሙ ኢቨን ብሮክን ግራመር ሊሆን ይችላል እና ኢቨን በጣም ፎርማል ላይሆን ይችላል። ተመሳሳይ ቃል ሆኖ ራሱ በተለያየ ሪትም በተለያየ ኢንቶኔሽን በተለያየ የድምፅ አወጣጥ አወራረድ ምናምን ሲሉት የተለያየ ትርጉም ይኖረዋል እና እሱን እሱን ነገር በደንብ ፋሚሊያር እንድትሆኑ ባህሉን ሳትረዱ ዝም ብላችሁ ብትሉት ሩድ ሊሆን ይችላል፣ ወይ ደግሞ ቱ ፎርማል ሊሆን ይችላል። እና እሱን እሱን በደንብ ያስለምዳችኋል። ፊልም ስታዩ ምናምን በተለይ ዝም ብላችሁ አትዩ። ሻዶዊንግ የሚባል አለ የምትሰሙትን ነገር ጮክ ብላችሁ ማለት ስትሉት የትኛው ከንፈር ላንቃ ምናምን የትኛውን እንዴት አድርገው ነው አፋቸውን ምናምን እንትን ያሉት አለ አይደለም መስል ሚሞሪውን ስለምታዩትና ስትሉት፣ ደግሞ ኤክሰርሳይዝ አሁን ለምሳሌ የሆነ ሰው ባይክ ሲነዳ ስታዩና ራሳቸው ስትነዱ አንድ አይደለም አይደል። ከዛ በተረፈ ደግሞ ነገሮችን ፈን ለማድረግ ያህል ጀስት ሚውዚክ እንግሊዘኛ በቃ እራሳችሁ መክበብ ነው። በየትኛውም ማቅጣጫ ፊልሙ፣ በመጽሀፉ ትሉታላችሁ፣ በሙዚቃ ምናምን ትሉታላችሁ። ሊሪክሶቹን ዳውንሎድ አድርጋችሁ ለማየት ሞክሩ። ከዛ አብራችሁ ለመስፈን ሞክሩ ምናምን። አሁን ደግሞ እንግሊዘኛ ለማስተምራት ልጅ የምጠቀምባቸውን ቴክኒኮች ልንገራችሁ። አንደኛው ኢንትረስት ቤዝድ ማድረግ ነው። የትምህርት ቤት እንግሊዘኛ ክላስ ብዙ የማያስኬደ ለምንድን ነው? ይሰለቻል። ከህይወታችን ጋር አይገናኝም። በቃ ቋንቋውን ከህይወታችሁ ጋር አገናኙት። በቃ የምትፈልጉትን ነገር ተማሩበት። ቶፒክ ስትመርጡ ለእናንተ ትርጉም ያለው የሚያዝናናችሁን ነገር ምረጡ። እሱ በጣም ኢምፖርታንት ነው። ምክንያቱም ከሰለቻችሁ በቃ ቋንቋ መማር አይገፋም። ከዛ ደግሞ ኤክሰርሳይሶች አሉ ታስኮች አሉ መናገርን ስፖክን እንግሊሽን የሚያበረታቱ አንደኛው ፒክቸር ዲስክሪፕሽን ነው። የሆነ ፒክቸር ሰጣት አለው አሳያት አለው። ከጎን በኩል ቮካብላሪ ሂንት አለ። ያንን ፒክቸር ለመግለጽ የሚያስፈልጉ የተለያዩ ቮካብላሪዎች ናቸው። ግን እነሱን ቮካብላሪዎች መጀመሪያ አሳያት አለው። እዚህ ጋር እንግሊዝኛ አለ፣ እዚህ ጋር ጃፓንኛ አለ። ትርጉምን ታቋለች። አንዳንዴ ሰሙት ታቁታላችሁ። ግን ለመናገር በቃ ይጠፋችኋል፣ ቃላቱ ይጠፋችኋል። እና እሱን ነገር አክቲቭሊ እንድትጠቀሙበት ለማበረታታት ይጠቅማል ማለት ነው። ሶ ጀስት የምታየውን ነገር ዲስክራይብ አርግልኝ ነው ምላል። ሰዎቹ ምን እያደረጉ ነው? ምን አይነት ሲናሪዮ ነው? ኮንቴክስቱ ምንድን ነው? ምን ምን እቃ ይታይሻል? ባክግራውንዱ ላይ ምን አለ? ምን እየሰሩ ነው? ምን ተሰማሽ? ፒክቸሩን ስታይ አንቺ በዚህ ቦታ ላይ ብትሆኝ ምን ታደርጊ ነበር? ወይም እንደዚህ እያደረጉ በአካል ብታያቸው ምን ታደርጊ ነበር? ዲስከሽኑን ጋይድ የሚያደርጉ ጥያቄዎች አሉ ማለት ነው። አሁን እንዳልኳቸው አይነት የእሷ ስራ ምንድን ነው? ፒክቸሩን እያየች ቃላቱን እየገጣጠመች በራሷ አባባል በራሷ አረፍተ ነገር መግለጽ ነው ማለት ነው። ሌላው ደግሞ ሪድ ኤን ሳምራይዝ ብለው ታስክ አለ። እሱ ደግሞ ትንንሽ አርቲክሎች ናቸው። እነዚህ አርቲክሎች ከተለያዩ ወይ ከመጽሄት ወይ ከኒውስ ፔፐር አወዛጋቢ ሶሻል ሚዲያ ፖስት ሬዲት ምናምን በቃ ብቻ ከሆነ ነገር ያገኘው ነው። ሰዎች ፖስት ያደረጓቸው የራሳቸውን ኤክስፒሪየንሶች ከመቶ እስከ ሁለት መቶ የሚሆኑ ቃላቶች ናቸው። እነሱን አንድ ደቂቃ ሰጠታለሁ፣ ሁለት ደቂቃ ሰጠታለሁ። ታነብና ያነበበችውን ነገር ለእኔ መናገር ነው ስራዋ። ማንበብ ብቻ በጣም በቃ ፓሲቭ ነው አይምራችሁ ውስጥ የሆነ ማጎሪያ ክፍል ነው የሚቀመጠው ስትፈልጉት ታውጡታላችሁ ከዚህ በፊት ሌላ ቪዲዮ ሰርቻለሁ ሰዎች እንግሊዘኛን ለመልመድ ሲሞክሩ የሚያጠፏቸው አምስት ጥፋቶች አሁን ያልኩትን ነገር እዛ ቪዲዮ ላይ ታገኝታላችሁ ከፈለጋችሁ ሊንኩን አስቀምጥላችኋለሁ ሄዳችሁ ማየት ትችላላችሁ በጣም አክቲቭ የሆነው ሚሞሪ ላይ እንዲሆን እና ሎንግተርም ለረጅም ጊዜ አክሰስ የምታደርጉት ሚሞሪ ስቶሬጅ ውስጥ ያስቀምጧል ማለት ነው እና ስትፈልጉት ታውጡታላችሁ ትንንሽ አርቲክል ትፈልጋላችሁ ለራሳችሁ ለማንበብ ደቂቃ ትሰጣላችሁ። ሁለት ደቂቃ ሶስት ደቂቃ ከዛ በኋላ አንብባችሁ ሰው ከሌለ እራሳችሁን ሪከርድ ማድረግ ትችላላችሁ። ግራመር ስለምን ስለምን አትጨነቁ። በገባችሁ ልክ ለመናገር መሞከር ነው። ሌላው ደግሞ ሮል ፕሌ ነው። የተለያዩ አሁን ለምሳሌ ከዚህ ካነበብ ነው ከሆነ ሴትዮ ለምሳሌ ካንሰር ይዟታል፣ ግን ለቤተሰቧ መናገር አትፈልግም። እና ራሴን አስታምሜ እነሱ ማስቸገር አልፈልግም፣ ሶ ለቤተሰብ ልንገር አልንገርም የሚል አርቲክል ነው። ስለዚህ ሮል ፕሌ የምናደርገው ምንድን ነው? ኦኬ ሶ ሌት ሳይ እኔ ያቺ ሴት ነኝ አንቺ ጋር ብመጣና ለቤተሰብ መናገር አልፈልግም ምን ትመክርኛለሽ ብዬ ብጠይቅሽ ምን ትይኛለሽ? የተለያዩ ሲናሪዎችን መፍጠር ትችላላችሁ። በተለይ ደግሞ ከሰው ጋር በጣም አሪፍ ነው። አንተ እንደዚህ ሆን፣ እኔ እንደዚህ ሆናለሁ ብላችሁ ለመመላለስ በጣም ጥሩ ጥሩ ኤክሰርሳይዝ ነው ማለት ነው እና ሌላው ደግሞ ጌዝ ዘ ወርድ ዊዛውት አክቹዋሊ ሴይንግ ኢት የሚል ጌም ነው እና ቃሉን ሳትል ዲስክራይብ ታደርገዋለች። ምን ሊሆን ይችላል፣ እኔ እንዲገባኝ። በተለይ ልክ ለምሳሌ በምልክት ቋንቋ አለ አይደለ? ምንድን ነው የቤተሰብ ጨዋታ ላይ በምልክት ምናምን፣ ከዛ ቃሉን መገመት። ልክ እንደዛ ሆኖ ቃሉን ሳትናገሩት ማስረዳት፣ ከዛ ያኛው ሰው ይገምታል። ሁለት በተለይ የምትሰሩት ኤክሰርሳይዝ ከሆነ በጣም አሪፍ ነው። ካልሆነም ደግሞ ለራሳችሁ ኢማጂነሪ ፍሬንድ አድርጋችሁ ወይም ደግሞ ዝም ብላችሁ ከራሳችሁ ጋር እንደ ቻሌንጅ መውሰድ ትችላላችሁ እና ይህንን ቃል ሳልናገር እንዴት ዲስክራይብ ማድረግ እንዴት መግለጽ እችላለሁ ከጀመርኩላት ራሱ ክላሱ በጣም ትንሽ ጊዜ ነው፣ ግን በጣም በጣም ብዙ ለውጥ ነው ያየውባት። እውነት ለመናገር የአብዛኞቻችን ደግሞ ችግር እናውቃለን ወይም እናውቅ ይመስለናል። ጀስት በቃ እድልን ያጣ ነው፣ ቋንቋውን ለመለማመድ ለመንዳት፣ ቋንቋውን ለመንዳት እድልን ያጣ ነው እና ያንን እድል በተለያየ መንገድ ለራሳችሁ መስጠት አለባችሁ። በዛም በዚህም በዛም በዚህም እንትን ስትሉት በደንብ ልክ ይመጣል ማለት ነው። እንግሊዘኛ ለማስተምራት ልጅ እጠቀማቸዋለሁ ብዬ የጠቀስኳቸው ማቴሪያል የምትፈልጉ ሰዎች ዲስክሪፕሽን ቦክስ ውስጥ ሲማ ቡክስ የሚል የቴሌግራም ሊንክ አለ። ሊንኩን ስትጫኑት ቀጥታ ወደ ቡክ ክለባችን ግሩፕ ውስጥ ይወስዳችኋል። ጆይን አድርጋችሁ እዛ ላይ ከሲማ ዩቲብ የመጣሁት ብላችሁ ኮመንት አድርጉልኝ። ከዛ ሙሉ ማቴሪያሉን ፎርዋርድ አደርግላችኋለሁ ና ክፍያው ደሞ ሰብስክራይብ ማድረግና ይህን ቪዲዮ ላይክ ማድረግ እና ኮሜንት ላይ ደግሞ ደን ወይም ሲማ ብላችሁ መጻፍ ብቻ ነው። ጊዜ የተማርኩበት ጆርኒ ይሄን ይመስላል። ይህ ቪዲዮ በየትኛው በየትኛው መልኩ ጠቅሟችሁ ከነበር እኔን የምታግዙበት መንገድ ሁለት ሰከንድ አይወስድባችሁ ቀዩ በተን አለች አይደል? ልብሳን ተጠጨናችሁ። ከእናንተ የምጠይቀው ነገር እሱም ብቻ ነው። ኤኒዌይስ ግን ኦልሬዲ ቤተሰብ የሆናችሁ ሰዎች ደግሞ በጣም በጣም ነው ማመሰግነው ሁሌ ሰፖርቲቭ ስለምትሆኑ ስለምታበረታቱኝ በጣም በጣም እውነት በቃ ትልቅ ምስጋና። በቀጣይ ቪዲዮ ደግሞ ምን ይዤላችሁ እመጣለሁ መሰላችሁ? ሳይንስና ሪሰርች ቤዝድ ቋንቋ የምንማርባቸው ያንን ቪዲዮ ላይክ ዶን ሚስ ላይክ እውነት ኖቲፊኬሽን አብሩ አሁኑኑ ማለት ነው። በጣም በጣም ይጠቅማቸዋል ብዬ ነው የማስበው። እኔም ለራሴ አሁን ያን ይህንን አላውቅም ነበር እንግሊዝኛ ስማል አሁን ግን አይኖ ቤተር ጃፓንኛ የምማረው እነዛን እየተጠቀምኩ ነው። ኤዱኬሽናል ሳይኮሎጂ በጣም እከታተላለው፣ እና ሰው እንዴት ነው በፍጥነት የሆነ ነገር አዲስ ነገር መማር የሚችለው የሚለውን ነገር እና ከዛ ደግሞ ለእናንተ ብዬ በደንብ ሰርች ያደረኩት ነገር አለ። ስለዚህ ሳይንስ ሪሰርች ኤዱኬሽናል ሳይኮሎጂ በመጠቀም ቋንቋን እንዴት አቀላጥፈን ለመናገር ቀላል ኤንድ ፈን ኤንድ ፈጣን በሆነ መንገድ መማር እንችላለን የሚለውን ቪዲዮ ደግሞ በቀጣይ ይዤላችሁ እመጣለሁ ማለት ነው። ስለተከታተላችሁ አመሰግናለሁ። ወዳችኋለሁ። ባይ ባይ